እኔ በህይወቴ ከስምንት ዓመት ተተወለድኩበት ጀምሮ ለፍቻለሁ፣ በሃይማኖቱ እዚህም አዲስ አበባ አምሳ አራት ዓመቴ ነው። ለአንድነት ለሰላም ያልሄድኩበት አካባቢ፣ ክልል፣ ዞን ወረዳ ያልሄድኩበት የለም። ሶስት አራት ተያስር ጊዜ ሄጃለሁ። ለአንድነት ለፍቻለሁ ለሰላም ለፍቻለሁ፣ ለመከባበር ለመተባበር ለፍቻለሁ። ሃይማኖታዊ ተግባራቴን ተወጥቻለሁ፣ አገራዊ ጉዳይን ተወጥቻለሁ። ግን ባላት ተብኩት መልክ ነው የዛሬው ክብሬ። በጣም አመሰግናለሁ። በዛሬው በተከበሩ በወርቃማው ጠቅላይ ሚኒስትራችን እና በረዳቶቻቸው በአጋዦቻቸው አማካይ ዛሬ ይህን ማግኘት እኔ በህይወት ያላየሁት ደስታ ስለሆነ እናንተም ልትደሰቱልኝ እፈልጋለሁ። እንግዲህ ዛሬ ለየት ያለ ምላስ የሰ ዛሬ ያልሆነ ምላስ አግኝቼ ተናግሬ በሆን ደስ ባለኝ ነበር። ሌላ ምላስ የለኝም። እንዲያውም እንዳላረዝምባችሁ እናንተም በደስታ እንድትኖሩ አላህ አርግልኝ። ጠቅላይ ሚኒስቴራችንን ሀያት ይስጥልኝ። ልጅ አላህ አውጣላቸው። አገራችን ሰላም ትሁን። ሰላማችን የተከበረ ይሁን። ሁልጊዜ አገራችን በደስታ ትኖር፣ እኛም በደስታ እንኖር፣ በደስታ እንሞት።